ሰበር መረጃዎች ደርሰውናል። ወይዘሮ ፈትለወርቅ ስለ ዋት ተናገሩ። ጀነራል ታደሰ ወረደ ከዋት ጋር ባለመጣመራቸው የመጣው ጦስ። የአሜሪካው አምባሳደር ሄንሪ ማሲንጋ የኢትዮጵያን መንግስት ዜጎቹን በድሮን ከመጨፍጨፍ ይቆጠብ በሚል መረጃን አጋርቶ ወዲያው እንዳጠፋ ይታወሳል። ታዲያ ዛሬ ደግሞ ስለ ጉዳዩ በይፋ የተሰማው መረጃ ምንድን ነው የሚለውን በዝርዝር እንመለከታለን። የተፈራው አልቀረም። እስራኤል ሌሊቱን ኢራንን ስትመታ አድራለች። በጠዋት የ የዓለም አቀፉ ሚዲያዎች በዚህ ዜና ተጥለቅልቀዋል። የኢራን ከፍተኛ የጦር ጀነራል መገደላቸው ነገሩን ይበልጥ አጥዞታል። ጦርነቱ ወደማይወጣበት አዘቅት ካመራም ሰነባበተ። በሌሊት የተፈጸመውን ጥቃት አስመልክቶ እስራኤል የሰጠችውን መግለጫና አሁን ላይ ሀገራቱ ያሉበትን እጅግ አስጊ እና ማስደንጋጭ የተባለውን ሁኔታ በስፋት የምናስደምጣችሁ ሆናል። ሰላም ጤና ይስጥልን። በመላኩ ዓለማት የምትገኘው ውዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ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 ወደ መረጃዎቹ እናመራለን። የተፈራው አልቀረም፣ እስራኤል ሌሊቱን ኢራንን ስትመታ አድራለች። በዚህም የኢራን በርካታ የጦር ጀነራሎችና የኢራን የኒውክሌር ጣቢያዎችም ተመተው አድረዋል። ኢራን ከፍተኛውን የጦር ጀነራል ሁሴን ሳሊሚም ጭምር መገደላቸውን ዓለም አቀፍ ሚዲያዎችም ዘግበዋል። እስራኤል ጥቃቱን የፈጸመችው በአምስት ዙር ነው። እስራኤል እና ኢራን ወደ ሙሉ ጦርነት መግባታቸው አይቀሬም ሆኗል። ኢራን እስራኤል ከባዱን ዋጋ ትከፍላለች የሚል ማስጠንቀቂያን ስት እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችልም አስጠንቅቃለች። ዓለም ሰላም አድራለች ብለን አይናችንን እያሻሻን ከእንቅልፋችን ስንነቃ ለረጅም ጊዜ በስጋት ሲጠበቅ ከነበረው የጦርነት መጀመር ጋር ተነሳን። ጦርነቱ የዓለምን አቅጣጫና የኃይል አሰላለፍ ከሚወስኑት መካከል አንዱ ነው ተብሎ ይጠበቃል። እነሆ ሌሊቱን ከሰዓታት በፊት ላለመጠቃት ቀድሞ የማጥቃት መጠነ ሰፊ ጥቃቴን ጀምሬያለሁ ብላለችም እስራኤል ለዘመቻው እንዳንበሳ የሆነ ህዝብ የሚል መጠራት ሰጠቸዋለው ያለችው እስራኤል ጥቃቱ በዋናነት በተለያዩ የኢራን ከተሞች ውስጥ በሚገኙ የኒውክሌር ማብለያ እና ማምረቻ ተቋም፣ የረጅም ርቀት የባለስቲክ ሚሳይል መገኛዎች እና ሌሎች ወታደራዊ ተቋማት ላይም፣ እንዲሁም የኢራን የኒውክሌር ሳይንቲስቶች ላይ ያነጣጠረውም ብላለች። ጥቃቱን ተከትሎ በኢራን ከተሞች ሌሊቱን ከባባድ ፍንዳታዎች ተሰምተዋልም ተብሏል። እስራኤል ኢራን የመልሶ ማጥቃት እርምጃ ልትወስድ እንደምትችል እንገምታለን ያለችም ሲሆን ለዚህም ለመልሱ ዝግጁ ነን ብሏልም። የአጥቂዋ ጠቅላይ ሚኒስ ሚኒስተር ትናንት የዓለም አቀፉ የኒውክሊየር ፈታሽ ቡድን ኢራን ለስራችን ሙሉ ተባባሪ ልትሆን አልቻለችም ሲልም መግለጹ ይታወሳል። ኢራን ኒውክሌር የማበለጽገው ለሰላማዊ ኃይል ምንጭም ለመጠቀም ነው ስትል እስራኤል፣ አሜሪካና የአካባቢው የአረብ ሀገራት ይህንን አባባሏን አይቀበሉትም። የአካባቢውና የዓለም ስጋት ምናትም ይሏታል። በጥቃቱ የአብዮታዊ ዋና ጦር አዛዥ ሶሜ ሱላሚንን ጨምሮ የኢራን ዋና ዋና የጦር አዛዦችና ሳይንቲስቶችም መገደላቸው የተነገረ ሲሆን መረጃው ሙሉ በሙሉ ምንም አልተጣራም። ጥቃቱ የተፈጸመው በርካታ የጦር ጀቶችን በመጠቀም ነው። አሜሪካ በጥቃቱ እጅ የለበትም ግን እደግፋለው ያለችም ስትሆን ከትላንት ጀምሮ ዜጎቿን ከአካባቢው እያራቀችም ነበር። በአካባቢ የሚገኙ የጦር ሰፈሮቿም በተጠንቀቅ ላይም ናቸው። የኢራን መልስም የሚጠበቅ ይሆናል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በስህተት ነው ሲሉ ገለጹ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ ም የፌዴራል መንግስት በዜጎች ላይ የሚፈጸመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈ መልእክትን በስህተት ነው ሲል ገለጹ። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉም በምክንያታዊነትም አስቀምጠዋል። ስህተት ነበር፣ ስህተት ነበር ከማለት ውጭ ምንም ተጨማሪ የሚገልጽ ሚሆን የሚጠቀስ ነገር የለውም። በመጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀሙት። እኔ አላየሁትምና ያላጸደኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉም ሰኔ አምስት ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳም ተደርጓል። ኤምባሲውም በመግለጫው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎችም ለቀረበው የሰላማዊ ጥሪ አስመልክተው በሰጡት አስቴትም ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የፋኑ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱና ተስፋ እንዳላቸውም አስታውቀዋል። በእርግጥ ብዛት ያላቸው እናም ዘርዘር ያሉ ቅድመ ሁኔታዎችን አቅርበዋልም ብለዋል። ወደ ቀጣይ መረጃችን ስናመራ ህወሃት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራ ነው ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። በመቀለ ከተማ የሚገኙት ተፈናቃዮች ሰኔ አራት ቀን የጀመሩትን ተቃውሞ ዛሬም ቀጥለው ውለዋል። በዛሬው ዕለትም እንደ ትላንቱ ላለፉት አራት አመታትም በመጠለያ ካምፕ ውስጥ በመቆየታችን ለስቃይ ተዳርገናል የሚል ድምጻቸውን ያሰሙ ተፈናቃዮቹ ለአምስተኛ ክረምት በዚህ ማሳለፍ እንደማይገባቸው አሳስበዋል። በትላንትና ዕለትም የትግራይ ክልል ጊዜ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋ እንዳነጋገሯቸውም ተቃዋሚዎቹም ገልጸዋል። ይሁንና የክልሉ ጊዜ አስተዳደር ሌተናል ጀነራል ታደሰ ወረደ በአካል ተገኝተው ለጥያቄያቸው መልስ እስከሚሰጧቸው ድረስም ይህንን ተቃውሞ እንደሚቀጥሉበትም አስታውቀዋል። ይህ በእንዲህ እንዳለም የህወሃት የጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከእነዚህ ተፈናቃዮች መካከል የተወሰኑትን ጠርተው አነጋግረዋል። የክልሉ ሚዲያዎች በተገኙበት ባደረጉት ንግግርም ህወሃት ተፈናቃዮችን በሰላማዊ መንገድ ወደ ቤታቸው ለመመለስ እየሰራ ነው ያሉት ወይዘሮ ፈትለወርቅ ገብረ እግዚአብሔርም ክረምት ከመግባቱ በፊት ተፈናቃዮች እንዲመለሱ ለማድረግ ጥረት እየተደረገ መሆኑንም ገልጸዋል። ይህንን እቅድ ለማሳካት ህወሃት ከጊዜያዊ አስተዳደሩና ከትግራይ የጸጥታ ኃይል ወይንም ደግሞ ቲዲኤፍ ጋር ስምምነት ላይ መድረሱን ወይዘሮ ፈትለወርቅም አስረድተዋል። ከጥቂት ሳምንታት በፊት በሽሬ ከአሜሪካ አምባሳደር ጋር የተደረገው ውይይት የጠቀሱት ወይዘሮ ፈትለወርቅም ወርቅም ይህ ተፈናቃዮችን ወደ ቤታቸው የመመለስ ጥረቱ አንዱ አካል መሆኑንም ገልጸው ተፈናቃዮችን መመለስ ብቻም ሲሆን በወረራ የተያዙ የትግራይ መሬቶችን ለመመለስም እየተሰራ እንደሚገኝም አስታውቀዋል። ጨምረውም ከዚህ በፊትም የሆነውን ላለመድገም ሂደቱን ሰላማዊ በሆነ መንገድ እናካሄዳለን ሲሉም ነው ያስታወቁት። ወደ ቀጣይ መረጃችን እስናመራ በትላንትና 2022 በህንድ አማዳባድ በደረሰው የቦይንግ 787 ድሪም ላይነር አውሮፕላን መከስከስ አደጋ የሞቱ ሰዎች ወደ 294 እንደሚጠጉ ተነገረ። በአውሮፕላን ውስጥም ከነበሩ 242 ሰዎችም አንድ ሰው በህይወት ሲተርፍ፣ ሌሎችም ህይወታቸው አልፏል። አውሮፕላኑ በተነሳ በትንሽ ደቂቃ የተከሰከሰው በአንድ የህክምና ኮሌጅ ውስጥም ነው። በኮሌጁ በሚገኝ ህንፃ ውስጥም የነበሩ የጤና ተማሪዎች ህይወታቸው ማለፉን ተከትሎ አጠቃላይ የሟቾች ቁጥርም 294 አካባቢ መሆኑን ነው ፖሊስም የገለጸው። ይህም ክስተት በርካታ የዓለም ህዝቦችን እጅግ አሳዝኗል። ልብም የሚሰብር ነው። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩለን